ነገሮች እንዲያበቁ ፈልጋለሁ። ይበቃሻል። ከህይወቴ ውጪ እንዳስገባው የአንቺ ህይወት ውስጥ ህይወት ውስጥ የገባሽ እኮ አንቺ በቃ፣ ኦልሬዲ ተጥለሻል። ገባሽ? አታስፈልጊም ብሎ ከህይወቱ አባሮሻል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋቸው ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡለኝ። እንግዲህ ዛሬም ደግሞ ከደቂቃዎች በፊት ነፂና ሩታ ተገናኝተው ነበረ። እንደዚሁም አቤል በመካከላቸው ነበረ እና ዛሬ ግን ሩታ የተናገረችው ነገር አልተመቸኝም። የምር የሚያናድድ ነገር ነው የተናገረችው። እንግዲህ ሰውን ከወደዳችሁ እስከነ ጥፋት መደገፍ ሳይሆን፣ ሰው ሲያጠፋ አጠፋህ ማለት ያለ ነው። አሁን ሩታ የተናገረችን በመንገድ ትክክል ነው ብዬ አላስብም። እና መጀመሪያ እንድተገናኙ ምንድን ያለቻት ትናንትናም ተገናኝተን ነበር፣ ዛሬም ተመልሽ የመጣሁት የመጨረሻ ማስጠንቀቂያ ልሰጥሽ ነው ብላታለች። እሱ ምንድን ነው ከህይወቴ ለአንድና ለመጨረሻ እንድትወጪ እፈልጋለሁ። ለዛ ነው የመጣሁት ብላታለች። ነፂም ደግሞ ከየትኛው ህይወቶች ነው የምወጣው? ሲጀመር አንቺ በህይወቴ ላይ መጣሽ እንጂ እኔ በአንቺ ህይወት ውስጥ አልገባሁም። አንቺ ነሽ በህይወቴ ውስጥ የገባሽው ብላ መልስ ሰታታለች። ሩታም እንግዲህ እኔ አንቺ እኔ ለአንቺ የሰማኒያ ባል እንደሆነ አብሮሽ የግዴት ተፈራር ነው ነውን የጋብቻ የምስክር ወረቀት ምናምን ብዬ ሰው ብዬ ለአንቺ የማመጣልሽ ነገር የለም፣ ለአንቺ አላሳይሽም። ነገር ግን ከህይወቴ ውጪ ብዬሻለ፣ ውጪ በዛ ላይ አብረሽ አይፈልግሽም፣ ሂጂ አልፈልግሽም ብሎሻል። ስለዚህ ከህይወቱ አስወጥቶሻል፣ ጥሎሻል። ያለችበት መንገድ ግን አልተመቸኝም። ምክንያቱም እኛ እንግዲህ እስከምናውቀው ድረስ በመረጃ የወጣ ነገር እሷና እሱ ጓደኛሞች እንደሆኑ ነው። ይሄ የማይደበቅ ሀቅ ነው። ተጎጂም ከሆነች ተጎጂዋ ማናት? ነፂና። ተጎጂዋ ለምን? ስላጭበረበራት፣ ስለዋሻት፣ ስለዋሻት ብዙ ነገር ስላደረጋት። ስለዚህ አሁን ደግሞ ጭራሽ ተከሳሽ ነፂ ልትሆን በፍጹም መቼም፣ ተጎጂ ናት እንጂ በዳይ መቼም ልትሆን አትችልም አንዳንዴ በጭፍን ሰውን መፍረድ የለብንም ማለት ነው እና ጭራሽ ጩኸቷን ቀምታ እሷ እንድትበድለች አድርጋ በጣም አነጋግሯን ያልተመቸኝም ማለት ነው በፍጹም እንደዚህ ማለት የለባትም ለምን የተጎዳያ ትምህርቷን የተወች ነፂ ናት ከቤተሰብ የተጣላች ነፂ ናት የውሸት እየተነገረች መጨረሻ ላይ ግን ውሸት ሆነ ያገኘችው ላይፋ እንዳለ የውሸት እንደሆነ አይታ ስታለቅስ ብዙ ነገር ስትል የነበረችው ነፂ ናት። ስለዚህ ማን ቀርሞ መጣ ማን ነው ከኋላ መጣም የሚለውን ነገርም እናውቃለን። ስለዚህ ህይወቴን ገብተሽ እህትዮስ ውጪ እንዳለቻት ማን እንደገባም እናውቃለን። እንዳለ ሆኖ ነገር ግን የዛሬ ንግግሯ እሩታ ልክ አይደለችም። ማናገር ካለባት በስርአት ነው እንጂ ተጥለሻል፣ አትፈለጊም፣ በቃ ሂጂ ብሎሻል ምናምናም ብዙ ነገር አብርሽ እንኳን በዚህ ልክ አልተናገራትም። አንቺ ለነፂ ያለሽ ጥላቻ ጥግ ነው እንጂ አብርሽ ሲጀመር ነይ እዚህ አገር ብሎ ለረጅም ቀናት እንድትመጣ ያደረጋት እሱ ነው። አሁን እዚህ ስትመጣ ጸጉሯን ቁጥጥር ያሰራት ጸጉሯን ቁጥጥር ያሰራት እሱ ነው። እንደዚህ አድርጎ የለበሳት እሱ ነው። ይሄን እሷ ስናገር ነበር የሆነው። የቡታጅራ ሁለት ወንድ ዩቱበሮች አሉ ና አብርሽ ወደ አዲስ አበባ እንዲሄድ ሲጋብዛኝ ጸጉን፣ መሳሪያ፣ ልብስ መግዣ ሰጥቶኛለች። ለዛ ነው ፋፍትን ያለችው። ያ ማለት አብርሽ ዛሬ ይወዳታል። ምንም ማድረግ አይቻልም። ይህንን እያመንሾ መቀበል አለብሽ። አንዳንዴ ውሸት የሚመሱ ሁነታዎች አሉ ና አንደኛው ደግሞ ይሄ ነው፣ ላንቺ ማለት ነው። ስለዚህ አብርሽ ባይወዳት ኖሮ ባይፈልጋት ኖሮ ባልተገናኙ ባልቀጠራት ትናንት ራሱ ሄዶ ድጋሜ ባላገኛት ነበረ። አንቺ አትሂድ እያልሽው ሄዶ ባላገኛት ነበረ። ስለዚህ አብሬሺ ነጽን ይወዳታል። ገብትሻል። የልጅነት ጓደኛው ናት። ይሄ የማይካድ ሀቅ ነው። ስለዚህ አንቺ እሷ የቤታችንነት ስሜት እንዲሰማት የሆነ ራሷን እሷን ያጣጣልሽበት መንገድ ይሄ የቅናት ወይ ሌላ ነገር ችግር ካለብሽ ተናገር እንጂ፣ በዚህ ልክ ሰውን ካልፈለግሹ ቀስ ብለሽ ተረጋግተሽ በሚያምር ቋንቋ መነጋገር ስትች እንደዛ እንደዛ ያደረገች ባለፈው ገፈታ ትረሻት ምናምን ሄድሽ፣ አሁን ዛሬም ልትመቻት ሞክርሽ ማለት ነው። እሷ ትዕግስት ስላላት ነው እንጂ በጸብ ቢሆን ልታሸንፍ እንደምትችል በዚህ ደግሞ ማመን አለበች። ምክንያቱም በቁመት ራሱ ትበልጥሻለች፣ እንዳየሹ ምናልባት አዝናለሽ። ያለችበትን ያለሽበትን ሁኔታ ስለምታውቅ እንደገና ደግሞ አንቺን ነካች ማለት ከአብርሽ ጋር ስለሚያጣላት አብርሽን አክብራ ነው እንጂ አሁን አንቺ እንደምትገፈትሪያ ሷን መገፍተር አቅቷት አይደለም። እና ከህይወቴ ውጭ ከሆነ ባልሽን እሰሪ፣ ባልሽን ያዥ። እሷ ምን ታደርግሽ እንዴ? ከአዲስ አበባ ውጭና ቦታ ጅራ እንዴ? አዲስ አበባ እኮ አንቺ ብቻ አደለም። ባልሽን እሰሪ እንዴ ባልሽን ከእሷ ጋር ትገናኝ ነው ማለት ያለብሽ ወይስ አንቺ እሷን ማስፈራራት ነው ያለብሽ? ባልሽን ሰብሰብ ባርግሻሽ፣ ልጅቷ ለቀቅ አርጊያት እንዴ። አህያውን ሲፈሩ ደውለሆነ ማለት የአንቺ ብጤ ነው ማለት ነው። ባልሽን ያ እሷ ምን ታርግሽ? ልጅቷ ምን ታርግሽ? ታያት እንዴ ስታለቀስ ምንም ወተሽ ቪዲዮ ያልሰራሽው ሴትዮ ዛሬ ራሷን ችላ አምሮባት ፏብላ ስታያት ማለት ነው አይልሽ አልሽ እንዴ። ባልሽን ያዥ። አይደውልላት እሱ። አልሰማ ያለሽን እሷ ምን ታደርግሽ? ለራሱ ምከሪ አስመክሪ በፈለግሽው፣ እንጂ ከህይወት ውጪ ምናምን አንቺ ነሽ በህይወቱ አይገባሽም። እንዳየነው ከሆነ ከአንቺ በፊት የነበረ ላይፍ ነው ያላት። ስለዚህ ከኋላ የመጣሽው አንቺ ነሽ። ይህንን አገር የሚያውቀው ነገር ነው። ገብትሻል ጥሎሻል ምናምን እንደዚህ የምትዩ ነገ አንችልም ጥሎሽ ሊሄድ ይችላል። ምክንያቱም ልጅ ሀያጅ እንደሆነ በመረጃ የተረጋገጠ ነገር ነው። እንዴ ጭራሽ አሁን እስከ ዛሬ እንኳን ኦኬ እኔ ከአንቺ የደገፍኩሽ ራሱ ምንድን ነው ችግርሽ? ከዝች ሳይሆን ከአብርሽ ነበረ የምትቆጭ አብርሽን ነበረ ለምንድ ያደረግክ ምናምን የምትዩ አብርሽን ስለነበረ፣ ኦኬ ይቺ ልጅ ማስተዋል ትችላለች ምናምን ብዬ በቃ ላለት የሆነ ጥሩ ጎንሽ እንደሆነ ሳውራውላ ነበረ። ዛሬ ግን ተገልብጠሽ የራስሽን ባለመያዝ ሲያቅትሽ ልጅቷን ልት ቢያት ትደረሽ ማለት ነው። ትናንት ታገኘሻት ዛሬ ምን? ትናንት እኮ ተነጋግረሽ ጨርሰሽ ነው አይደለ? ገፈታ ትረሻት ይርሽው ዛሬ ምን ልትሰሪ ያገኘሻት? ምን ልትሰሪ ያገኘሻት? እንዴ ሂጂ ቡታጅራ ሂጂ ብሎሻል። አብርሽም ሂጂ ብሎሻል ምናምን። አብርሽ ሂጂ አላላት። አይገርምሽም? አብርሽ፣ ሂጂ ከፈለሽ፣ ካልፈለሽ ደግሞ ሰው ላቀናኝሽ ነው ያላት። ጋርድ ሊቀጥርላት ነው የፈለገው። ይሄን አታውቂም? እንደ ቪዲዮ አልሰማሽም? ቪዲዮን አላየሽም? ሲጀመር አንቺ አኩርፈሽ ሄደሽ አልነበር እንዴ? ለምን ተመልሰሽ መጣሽ? አኩርፍ ያለው ብለሽ እኮ አቤል ቤት ነበር፣ አለ ቪዲዮ ራሱ ሰርቷል። በሱ ቤት አኩርፈሽ ሄደሽ ነበረ እሻው። ለምን መጣሽ? አብርሽን አልፈልግህም በቃ ህይወቴን ከአንተ ጋር ቆማለሁ ብለሽ ሄድሽ። ድጋሚ ለምን መጣሽ? ፈራሽ አይደለ። ተመልሶ ከእሷ ጋር እንዳይነው ስለፈራሽ ነው። እሱ መናገር ሲያቅትሽ ደግሞ እሷ ጋር መጥተሽ ትናገሪያለች። ልጅቷን ለቅቅ አድርጊያት። ልጅቷ ተጎጂ ናት። ከቤተሰብ ተጣልታበታለች፣ ትምህርቷን ትታውበታለች፣ ትክክለኛ ሰው እንዳታምን አድርጓታል። ስለዚህ ልጅቷን ታያት፣ ተፋቻት። መምከር ካለብሽ ባልሽን ያዥና ምከረ። እንዴ የምር ትቶሻል፣ አይፈልግሽም። ከህይወቴ ውጪ ምናምን በዛ ላይ ግፍትሬዋ ምናምን እንደ የምር በቁመት ራሱ በልጣት ነው እንጂ ልክ አብረሽን ያቀመሰችውን ጥፊ ራሱ ልታጣፈሳት ሞክራ አትቀርም ማለት ነው። የምር ነፂ ግን እኔ ጸባይሽን ራሱን ያደንቀዋለሁ። የምር በዚህ ልክ እያንጓጠጠቻት፣ በዚህ ልክ ክብሯን ከፍ ዝቅ እያደረገች ማለት ነው ተጥለሻል፣ አትፈልጊም፣ አውጥቶ ወርውሩሻል ምናምን እ ብታቂ አውጥቶ ወርውሯት ሳይሆን አንቺ አንቺ ራስሽ አብረኸኝ ካልሆንክ ብለሽ አልቅሰሽ አልቅሰሽ ጓደኞችን ተማጽነሽ ከሱ ጋር እንድትሆኝ ስለሆንሽ ነው። ልጁ ሳይዘጋጅበት ሳያስበው አብረሾ ስለሆንሽ ነው። ስለዚህ ማፈርም ካለባችሁ እናንተ ሁለታችሁ ናችሁ እንጂ እሷ አደለም። ተትታ ሳይሆን እሷ ገብተሽባት ነው። ልክ እንደ ርጎ ዝንብ ጠልቅ ብለሽባት በሂቷ ማለት ነው። አንዳንዴ ንገሩኝ ባይ አትሆኑ አወቅሽ አወቅ ሲሉ ሾ ተጎርታለች። አዎ ትክክል ናት፣ ትክክል ናት ስትባይ ባልሽን ስጠፈጥሹ ነበረ ለሱ ሲገርመን ጭራሽ ተጥለሽ ነው ምናምን ምናምን ነገር። አሁን እኮ ያንቺ ባንቺ ቤት የእሷን ክብር ዝቅ ለማድረግ ነው አደለ? በቃ አትፈለግም ምናምን ባሏ ትቷት በቃ ምናምን እንድትባል ነው አደለም። ከእሷ ያንቺ ነው የሚያሳፍረው። ያንቺ ህይወት በአጠቃላይ ያሳፍራል ማለት ነው። እሷስ ተክርታ ነው። ገብቶሻል። የተከዳቸው ደግሞ ባንቺና አንደኛው አንቺ አንድ ቁጥር ነው። ሲጀመር አብርሽ እኮ አብርሽ እኮ ፈልጎሽ ወይ የሆነ ነገር አይደለም። ይሄ ህዝብ የሚያውቀው ታሪክ እውነተኛ ታሪክ ነው ገብቶሻል አይደለ? አንቺ ነሽ ክብርሽን ትተሽ፣ የቤተሰብ ክብር ትተሽ፣ የስንት ጓደኛ ክብር ትተሽ ዝቅ ብለሽ ሴትነትሽ ይሄው ዛሬ እንኳን ቤተሰብ ጋር ሊሄድ ቤ ማኩረፊያ እንኳን ቤተሰብ የለሽ፣ ምክንያቱም ከቤተሰብ እንደትኖሽ እንደጠሽ ታውቂያለሽ። አብርሽ አንቺን ከእናትና ከአባቱ ከእናትና ከአባትሽ በክብር አይደለም የወሰደሽ ገብቶሻል። ማኩረፊያ ስለሌለሽ አቤል ቤት ሄደሽ ነው ሄደሽ ቁጭ ያልሽው ማለት ነው። ለምን ክብር ስለሌለሽ ገብቶሻል? ስለዚህ አንቺ ነፂን በዚህ ልክ ዝቅ አድርገሽ የመሳደብ መብት የለሽም፣ ምንም አይነት መብት የለሽም። ልጅቷ አንተያት እንዴ፣ ተበዳይ ዝም ሲል በዳይ ይከሳል ነው ምናምን የሚባል ነገር አለ። አሁን ያንቺ ህይወት እንደዚያ ነው። ልጅቷ ይሁን ብላ ፀጥ ስላለች ተጎጂ አንቺ፣ ጎጂ እሷ። አሁን አቁጫለች ለምን እንዲህ ለምን ምን አደረገች? ትምህርት በሄደችበት አንቺ ፍቅረኛዋን ለገንዘብ ገንዘብ ቪዲዮ አብሬ ቪዲዮ ልሰራ ነው፣ ለድራማ ነው ምናምን እያልሽ አግብተሽ ቁጭ ባልሽ፣ ጭራሽ ደግሞ እሷን መተሽ አንቺ እሷን ትቆጫለሽ። ኖ ማንም አይቀበልሽም። ይሄን ማለት ነው፣ ማንም አይቀበልሽም። አንቺ በእሷ ህይወት ገባሽ እንጂ በአንቺ ህይወት እሷ አልገባችም። ይሄን ደግሞ አስረግጠሽ ታውቂያለሽ፣ ህዝቡም የሚያቅ ነገር ነው። ገብትሻል? እንደገና ደግሞ ምን አልሽ? ላንቺ አንቺን ሰው ብዬ የተፈራረምኩበትን የጋብቻ ወረቀት ማሳየት። ወረቀት እኮ አይደለም አሁን፣ ልብ ነው የሰው ልጅ፣ በወረቀት አይደለም። አዎ አስገድድሽ ወስደሸዋል፣ ሰርጉም ተደግሷል። ያው ምናልባትም የጋብቻ ወረቀት ሊኖሯቸው ይችላል። ወረቀትና ልብ ደግሞ ይለያያል። ቀለበት ስላሰርሽ ልቡን አሰርሽው ማለት አይደለም። ወረቀት ሌላ ነው፣ ቀለበት ሌላ ነው። ትክክለኛ ፍቅር ደግሞ ከልብ ነው። ሰምተሻል። ለካ ለዚህ ነው በፊት እንደዛ ጸበኛ የነበርሽ ልጅ አሁን ሰርጉ ከተሰረገ በኋላ ጥግብ ያልሽበት እሱንም በጥፊ እየመታሽ እንደገና ደግሞ ልክ ልኩን እየሰደብሽ እስከ ዛሬ ሲያጠፋ እንኳን በቃ እንደዛ በስስት የምታየው ሴትዮ ማለት ነው። ጋይስ ታዝባቸዋል። እስከ ዛሬ አብርሽ የሆነ ነገር ሲሆን ማለት ነው በቃ ስስት ነው የምትልለት አስተያየቷ ሁላ ምናምን በቃ በሙሉ አይኗ ራሱ በቃ አታዩም እንዴት እንደምሳሳለት አሁን ግን የጋብቻ ወረቀቷን በእጇ ስላስገባች እንደፈለገች እየጠፈጠፈችው ነው ማለት ነው። ትመተዋለች፣ ክብሬ ላትን ሰርዋል፣ ሂዲ እዛ ሂዲ፣ እንደውም አልፈልግም እያለች ስንቴ ነው ራሱ ካሜራ ፊት የምታዋርደው ማለት ነው። ለምን በእሷ ቤት በቃ የጋብቻ ወረቀት ስላላት ሚስት ለመሆኗ በቃ እውቅና ስለተሰጣት ምኖ እንዲ፣ አንቺ የተጋባ ሁላኮ አብሮ አይቀጥልም፣ መፋታትም እኮ አለ አንድ እጅ ያስገብቸዋለሁ ብለሽ እንደዚህ ትቀውጫዋልሽ። እንደ አረጋጊ ስቱ አረጋጊ እንዲ በስድስት የምነካሽ ኳስ በመሬት እንዲ ጭራሽኛ፣ በቃ በመሀል ቤት እሷ ተጎዳች እያልን ለአንቺ እናስባለን። አንቺ ጭራሽ ምንም ማታቀውልች፣ አሰቃያሻት እኮ። ትናንት አገኘሻት፣ ዛሬ አገኘሻት እንዴ? ሲጀመር ልጁ በቃ ስለፈረመልሽ እኮ ማለት በቃ የባልነት እንትኑ ወይ የሚስትነት ማረጋገጫሽን በወረቀት ስለያሽ አስር ላሳዎች ከፈለሽ ምናምን ወረቀት ሌላ ነው፣ ሀቢብቲ ጣትና ወረቀት የሰውን ማሰሪያ አይደለም። ልብሽ ካልተሳሰረ ከአንድ ሰው ጋር ወረቀት ስለተፈራረምች ያሰው ሰው ከአንቺ ጋር ይጸናል ማለት አይደለም። ሲቀጥል ሲቀጥል ያገባሽ ሁላ እንደሚፈታሽ እርግጠኛ መሆን አለብሽ። ገባሽ? አንቺ አሁን እስከ ዛሬ እንደ እንደዛ በስስት የምታየው አብረሽ እንደዛ ሰው ሲናገረው እንኳን እሱ እንዳይሰማ እያልሽ የምታዝንለት በሙሉ አይን ለመሬት ራሱ ምሳሰችለት እንደዛ አለው ላይ ያሰ እየተለጠፍሽ በቃ ውሀ መሬት አይንካ ከምትዩ ልጅ ማለት ነው። ዛሬ ካገባሽ ወድህ ጥፊ፣ እናት ቃሪያ፣ ጥፊ አልቀረለትም፣ ስድብ አልቀረለትም። ንግግርሽ ራሱ ንቀቱ ማለት ነው። ሂድ ሂድ፣ በቃ አልፈልግም፣ ልቀቀው፣ ልቀቀው ሂድ እንደውም ይሄድ አልፈልገውም ምናም እያልሽ ማለት ነው። በየካሜራው ላይ ይኸው ከዛ ውዲ ሲጀምር ከዱባይ ከመጣሽ ወድህ አብረሽ ባልሽ እንደሆነ በወረቀት ወይም ሰማንያ ሽንካያሽ ወድህ ጸባይሽ ቅይር ነው ያለው። ለካ እንደዚያ ያለ ሰአልሽረለት። በዛ ላይ በቃ ስትጣሉ ራሱን ልቀቀው ልቀቀው፣ ይሂድ ይሂድ፣ በቃ ይሂድን አልፈልገውም። የሚውጣ ውጣ ውጣ ላይ በቃ ምናምን አይሻ፣ እንደዚህ እንኳን ብለሽ አታውቂም። ዱባይ ሄደሽ አግብተሽ ሰማንያ ሽንካያሽ ወድህን ጸባይሽ ቅይር ያለው ለካ እጅሽ እስከምታገቢ ነው። እንደዛ ልስልስ ብለሽ በቃ አዛኙ በቃ አስር ደረቱ ላይ ልጥፍ እያልሽ ማለት ነው። በቃ በቅምን ከፋ፣ ለምን ደበረ፣ ምናም ብያሽ በጣም አሳቢው ተንከባካቢ ነበር የነበርሹ። እጅ እስከምታስገቢ ነው ማለት ነው በባሌም በቦሌም ብለሽ የይዞታ ወረቀት ነው። ይሄ ትዳር ሳይሆን የይዞታ ወረቀት ነው እና ይዞታሽን ካረጋገጥሽ በኋላ አሁን ጸባይ መቀየር ጥሩ አይደለም። እና ጥሩ አይደለም እኔ ልነግርሽ ብዬ ነው እውነት ስለምወድሽ ነው ሩታ ማለት ነው የምር እኔ ዛሬ አናደሽኛል ለምን የተናገርሽበት ነፂን የተናገርሽበት መንገድ ልክ አይደለም በቃ ልክ አይደለም ሲጀመር ይቅርታ ጠይቂ አሁን አይፋቱሽም የምር የፍቅርም የነፂ ማድናቂዎች ቀላል እንዳይመስሉሽ አሁን ነፂ አሁን ራሱ ትናንት መጥታ ቀላል ተከታይ ያላት እንዳይመስልሽ እና ይቅርታ ጠይቂ ያስጠይቁሻል ታያለሽ እንዴ ተተሻል እኮ አይፈልግሽም እኮ ምናምን፣ ጥሎሻል ምናምን አም ቢጥላት ነው። ዱባይ እንኳን ከአንቺ ጋር ካንቺ ጋ ሰርግ ሄዶ ማለት ነው እሷን በሜሴጅ ሲያወራ ከአንቺ ጋር ወንበር ላይ ቁጭ ብሎ የሰርጉ ቀን በሜሴጅ እሷን ሲያወራት የነበረው የተዋት ምስልሻል እ እንዴት አታለሽ፣ እንዴት አፍዝሽ፣ እንዴት ዱባይ ወስደሽ። አንዴ ዱባይ እኮ ለቀለበት ብለሽ ወስደሽ እኮ ነው ሰርግሽ፣ እናርግሽ የመጣሽው ልጅ ጀመር መጠየቅ አለብሽ መጤቅ ያለብሽ ልጅ ምራስ ነክተሽ ነው። እኛ የምናውቀው ዱባይ ቀለበት እንደሚሆን ከዛ ደግሞ ኢትዮጵያ ተመልሶ ሰርጉ እንደሚደግስ ነው። እናቴ ለቀለበት ሰርግ ሆነ ከዛ ሹ ማለት ነው። ለምን እኛ ራሳችን አልገባንም? ለምን እንደሆነ መጠየቅ አለብሽ። ለምን በዚህ ልክ እንዳፋጠን ሹ መጠየቅ አለብሽ። ነው ከነጽግ ያለውን ነገር ታቂ ነበረ። እነዚህ ከመጣች ታሪክ ስለ መታቂ ነው ለፊልም ነው ለፊልም ነው ብለሽ ከዛ ላይ ቀለበት ብለሽ ሂደሽ ሰርግሽን ዱባይ አድርገሽ የመጣሽው ማለት ነው። እሱ አይመለከተንም። ነገር ግን ነፂ እንድትናገሪብን አንፈልግም። ሰምተሻል። በቃ ከነፂ ጋር ተፋቻት። ሁለተኛ እንዳታገኛት ሁላ እንዳልኩሽ ነው። ቤትሽን፣ ባልሽን ከፈለሽ ቦሻ ሰንሰለት አስረሽ እቤት ውስጥ አስቀምጪ እንጂ ከነፂ ራስ ላይ ውረጅ። በቃ ነፂ እንድትነካብን አንፈልግም። ኦኬ።